ታሪኩን እየተረክን የፈጸመውን ጀብድ እየዘከርን ለዛሬው የጦር ኃይል ብርታት እንዲሆነው እያደረግን ለነገው ታታኪ ጀግንነትን እንዲወርስ ተግተን እንሰራለን። ጤና ይስጥልኝ። ይህ በሞርስ ኮሚኒኬሽን ተዘጋጅቶ በሳምንት 3 ቀን ወደ እናንተ የሚደርሰው የዜና መርሃ ግብር ሲሆን የሰኔ 20 ቀን 2017 ዓም የሞርስ ዜና ነው። ጀመረ። አር እስተ ዜና የጸጥታ ኃይል ላይ የሚተኩስ ሽፍታ ከጀርባው እነማን ቢኖሩ ነው ያስባለ ግድያ ተፈጸመ። ከአንድ በላይ ሾፌሮች ተገድለዋል። ይህ ታጣቂ በአራት አቅጣጫ እየተዘጋጀ መሆኑ ተመላከተ። የትግራይ ሕዝብ አሁን የሕልና አደጋ የተጋረጠበት ሆኗል ሲሉም ጌታቸው ረዳ ተናገሩ። ኤርትራ ከሰሰች ወደቦችን በወታደራዊ መንገድ ለመውሰድ በሚል። እንግሊዝ ለሶማሊላንድ የሀገርነት ዕውቅና የመስጠት ሞራላዊና ታሪካዊ ግዴታ አለባት ተባለ። ለኔቶ የገንዘብ መዋጮ ያላደረገ በቀረጥ ይቀጣል ሲሉ ትራምፕ አስፈራሩ። የተወረዳቸው ቤተሰቦቻችን በስልክ ቁጥር 0911698322 ብትደውሩልን ወይም በኢሜል አድራሻ ጆን 8465 አት ጂሜል ዶት ኮም ላይ ሀሳብ አስተያየታችሁ ልታደርሱን ትችላላችሁ። ዮብ ደመቀ እስከ ዜናው ፍጻሜ ድረስ አብሬያችሁ ቆያለሁ። ወደ ቀዳሚው ዜና አልፋለሁ። ዝክረ ወንጌል ወዘክረ ሊቃውንት በሚል መሪ ቃል ሰኔ 24 እና 25 ቀን 2017 ዓ ም ጉባኤ ሊካሄድ መሆኑ ተሰማ። በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን በመንበረ ፓትሪያርክ ጠቅላይ ቤተ ክህነት ጽሕፈት ቤት የስብከተ ወንጌልና ሐዋርያዊ ተልዕኮ መምሪያና የትምህርትና ስልጠና መምሪያ በጥምረት ሰኔ 24 እና 25 2017 ዓ ም ዝክረ ወንጌል ወዝክረ ሊቃውንት በሚል መሪ ቃል ይካሄዳል። በዚህ ጉባኤ ላይ ብፁዕ ወቅዱስ አቡነ ማትያስ ቀዳማዊ ፓትሪያርክ ርዕሰ ሊቃነ ጳጳሳት ዘኢትዮጵያ ሊቀ ጳጳስ ዘአክሱም እጨጌ ዘመንበረ ተክለ ሃይማኖት ብፁዓን አበው ሊቃነ ጳጳሳትና ጳጳሳትና ልዩ ልዩ ቤተክርስቲያኒቱ የስራ ኃላፊዎች ከመላው አህጉረ ስብከት ጥሪ የተደረገላቸው የስብከተ ወንጌልና የትምህርት ክፍል ኃላፊዎች ከአዲስ አበባ ሀገረ ስብከት ክፍላተ ከተማና አድባራትና ገዳማት የተመረጡ የስብከተ ወንጌል ኃላፊዎች እንደሚገኙ ታውቋል። በመንበረ ፓትርያርክ ጠቅላይ ቤተ ክህነት ጽርሀት ዋህዱ የስብከተ ወንጌል አዳራሽ በሚካሄደው ዓመታዊ ጉባኤ ላይ የሚዲያ ተቋማት ተገኝተው ሰኔ 24 ቀን 2017 ዓ.ም ተብለት ከጠዋቱ ሁለት ሰዓት ላይ የመክፈቻ መርሃ ግብሩንና ሰኔ 25 ቀን 2017 ዓ.ም ተብለት ከቀኑ 8 ሰዓት የመዝጊያ መርሃ ግብሩን መዘገብ የሚችሉ መሆናቸውን ለሞርስ የደረሰው መረጃ ጨምሮ አስታውቋል። ኢትዮጵያ የባንክ ዘርፉን ለውጭ ባንኮች ክፍት ማድረጓን በይፋ አስታወቅ። የኢትዮጵያ ብሔራዊ ባንክ ባወጣው መግለጫ የኢትዮጵያ ፋይናንስ ዘርፉን ለውጭ ባንኮች ለመክፈስ የሚያስችለውን መመሪያ አጽድቋል። ባንኩ መመሪያ ቁጥር ኤስቢቢ ህዝባር 94 ህዝባር 2025 ወይም የባንክ ስራ ፈቃድ የእድሳት መስፈርቶች፣ እና የውክልና ቢሮ መመሪያ መጽደቁን ነው ያስታወቀው። በዚህ መመሪያ መሰረትም ለመጀመሪያ ጊዜ የውጭ ባንኮችን ጨምሮ ሌሎች ስትራቴጂክ ባለሀብቶች በኢትዮጵያ የባንክ ስርዓት ውስጥ እንዲሳተፉ ይፈቅዳል። ብሔራዊ ባንክ ትናንት ባወጣው መግለጫ የኢትዮጵያ የባንክ መስክ ለውጭ ኢንቨስተሮች ተከፍቷል። የውጭ ባንኮችና ኢንቨስተሮች ማመልከቻቸውን ለብሔራዊ ባንክ ማቅረብ ይችላሉ ሲል አስታውቋል። የህወሀት ቡድን ከኤርትራ ጋር በመሆን በኢትዮጵያ ላይ የሚሸርቡት ሴራ መጠናከሩና ፊት ለፊት የህወሀት ታጣቂ በአራት አቅጣጫ እየተዘጋጀ መሆኑን የታመኑ የሞርስ ምንጮች ከመቀሌ ያደረሱን መረጃ ያመላክታል አንደኛ በሱዳን በኩል አርሚ ሰባ ሁለተኛ በመተማ በኩል ሶስተኛ በደደቢት በኩል ማለትም በተከዜ ወደ ወልቃይት መሻጋሪያ አራተኛ በዋልድባ በኩል አማራን ለመውረር ከፍተኛ ዝግጅት እየተደረገ ነው ብለዋል ምንጮች በተለይ አቶ ጌታቸው ረዳ ወልቃየት መሄዳቸው ይፋ ከሆነ በኋላ ስደተኞች መመለስ ያለባቸው በእኛ በኩል እንጂ በፌዴራል በኩል ወይም በነጌታቸው አማካኝነት መሆን የለበትም በማለት ለስደተኞቹም ለደጋፊዎቹም በግልጽ እየነገሯቸው መሆኑ ነው እና በተለይ የታመኑ ካድሬዎቻቸውን ስምሪት በመስጠት ወደ ቀያችን የሚመልሰን ከተመለስንም በኋላ አስተማማኝ ዋስትና የሚሰጠን ህወሀት ብቻ ነው ብላችሁ ሌላ አካል እንድትመለሱ ቢያግባባ ወይም ቢጠይቀን ቢበሉ በኋላ ትጎዳላችሁ የሚል ማስፈራሪያ እንዲነግሯቸው እየተደረገ መሆኑ ተደርሶበታል። ይህንን የቡርኖን ስምሪት ከተቀበሉት ታማኝ የቡርኖ አገልጋዮች መካከል በፌዴራል መንግስት የወር ደሞዝ ከ25 ሺህ ብር በላይ የሚከፈላቸው የትግራይ ቴሌቪዥን ሰራተኞች የሆኑ የህወሃት አባላት የሚገኙበት ሲሆን ለህወሃት ስራ ፈቃድ እየወሰዱ ለህወሃት የጦር ዝግጅት የበኩላቸውን ትብብር እያደረጉ የሚገኙ በመቀሌ የመንግስት መስሪያ ቤት ውስጥ በመስራት ላይ የሚገኙ የጽህፈት ቤት ኃላፊዎች ስምሪቱን ተቀብለው ህዝብን በማደናገር ላይ መሆናቸው ታውቋል። ለምሳሌ የትግራይ ቴሌቪዥን የሚሰሩ አብዛኛው ኃላፊዎች በሙሉ የስፋት ነጋ ቤተሰብ ከሆኑት መካከል ያ መስፍን ምክትል ኃላፊ፣ አፈወርጢ ምክትል ኃላፊ ከብሮም አብርሃ ዳይሬክተር ፖለቲካ፣ ተክለ ብርሃን ፕሮሞሽን ኃላፊ፣ ገረዚአር ኃይሉ ኤዲቲንግ፣ የማነ ገብረ ሚካኤል ምሩዝ፣ ሙሉቀን ካሳሁን፣ ሰለሞን ፀሐይ፣ በረሃበይን እና ሌሎች የሚገኙበት መሆኑ ሞርስ ተደርጓል። በአምስት ሰነፎች የተነሳ የትግራይ ህዝብ ለጦርነት መማገድ መቆም አለበት አሉ ጌታቸው ረዳ አንድ ፓርቲ ውስጥ ያሉ አምስት ሰልፎች ሲሉ የጠሯቸው ግለሰቦች የትግራይን ህልውና ችግር ውስጥ ከተውታል ሲሉ የጠቅላይ ሚኒስትሩ የምስራቅ አፍሪካ ጉዳዮች አማካሪ አቶ ጌታቸው ረዳ መናገራቸው ተሰምቷል። አቶ ጌታቸው ይህንን ያሉት ሴንተር ፎር ሪስፖንስብል ን ፒስፉል ፖለቲክስ የተሰኘ ድርጅት ባዘጋጀው ውይይት ላይ ባደረጉት ንግግር ነው። ድርጅቱ ከአዲስ አበባ ዩኒቨርሲቲ ጋር በመተባበር ሰላም፣ ዲሞክራሲ ና ልማት በትግራይ እድሎች እና ፈተናዎች በሚል ርዕስ ውይይት ሲካሄድ አቶ ጌታቸው ረዳና የሰላም ሚኒስቴር ሚኒስትር አቶ መሐመድ እድሪስን ጨምሮ በርካታ የተለያዩ ፖለቲካዊ አቋም ያላቸው የትግራይ ፖለቲከኞች እና ተጽዕኖ ፈጣሪ ሰዎች ተገኝተዋል። በውይይት መድረኩ ላይ ንግግር ያደረጉት ጌታቸው ፖለቲካ ውስጥ ከገባን ጀምሮ እንዲህ ያሉ ውይይቶች ሲካሄዱ ቆይተዋል፣ አሁን ከመቼውም ጊዜ በላይ የትግራይ ሕዝብ ሰላም ያስፈልገዋል ያሉ ሲሆን ሕዝቡ አሁን ሕልውና አደጋ የተጋረጠበት ሆኗል ብለዋል። አሁን የትግራይ ህዝብ ልማት ሲቆይለት መልማት ችግር የለውም፣ ግን ህዝቡ የህሉና አደጋ ተጋርጦበታል። አምስት እና ሰባት የሆኑ ሰነፎች የትግራይ ህዝብና ወጣቱን ወደ ጦርነት የሚማግዱበት ሁኔታ መቆም አለበት። ለዚህ ደግሞ ዲሞክራሲ የግድ ይላል ሲሉ ተናግረዋል። ይህ መድረክ እነዚህ ጥቂት ሰነፎችን በቃችሁ የሚል አይነት ጠንካራ ውይይት የሚደረግበት የመጀመሪያ መድረክ ይሆናል የሚል ተስፋ እንዳላቸውም አልሸሸጉም። በዚህ የውይይት መድረክ ላይ የመክፈቻ ንግግር ያደረጉት ሌላው የሰላም ሚኒስትሩ አቶ መሐመድ እድሪስ ሲሆኑ በንግግራቸው በትግራይ ፖለቲካም ሆነ በሀገሪቱ ያሉ የፖለቲካ ሂደት ላይ በአብዛኛው ከፊት ወጣቶች አይመጡም። ይህ አይነቱ ውይይት ግን ወጣቶችን ወደፊት ለማምጣት የሚያስችል መሆኑን ተናግረዋል። በትግራይ ፖለቲካ ውስጥ ይህ የዛሬ ውይይት ታሪካዊ የሆነ ውይይት እንደሚሆን አልጠራጠርም ሲሉ አክለዋል። ጦርነት ይብቃ ለማለት ድፍረት ይጠይቃል ያሉት ሚኒስትሩ ሰላም ማለት ድፍረት ይጠይቃል፣ ከጦርነት የሚያተርፍ ህዝብ የለም ሲሉ ገልጸዋል። ጎንደር ወደ መተማ በእጀባ ሲሄዱ በነበሩ አሽከርካሪዎች ላይ ከጫካ የወጡ ታጣቂዎች ባደረሱት ጥቃት ከ21 በላይ አሽከርካሪዎችና ንጹሐን ዜጎች መገደላቸውን የዓይን እማኞች ተናግረዋል። ሰኞ ሰኔ 16 2017 ከጎንደር ተነስቶ በእጀባ ወደ መተማ ሲጓዙ በነበሩ ብዛት ባላቸው መኪኖች ላይ መቃ ተብሎ በሚጠራው ቦታ ላይ ከጫካ የወጡ ታጣቂዎች በፈጸሙት ጥቃት ከ20 በላይ አሽከርካሪዎች እና ንጹሃን ዜጎች መገደላቸውን ያነጋገርኳቸው የአይን ማኞች ነገሩኝ ብሏል ቲክቫህ ኢትዮጵያ። ስሙ እንዳይጠቀስ የጠየቀን በቦታው የነበረ አንድ በተለምዶ አባዱላ ተብሎ የሚጠራው መኪና አሽከርካሪ፣ ከጎንደር ወደ መተማ ለመሄድ አጃቢ ስጠብቅ ቆየሁ። ከዘጠኝ ሰዓት በኋላ አንድ አራት ከሚሆኑ ሾፌር ጓደኞቻችን ጋር ተነጋግረን እንሂድ በቃ ቀረጥ ከፍለን ብናልፍ ይሻላል ተባብለን ጉዞ ጀመርን። ከዛ መቃ የሚባለው ቦታ ላይ ቆመን ለታጣቂዎቹን ቀረጥ ለመክፈል ተራ እየጠበቀን እያለ ከኋላ ሌሎች መኪኖችን ያጀበ አንድ ፓትሮል ሙሉ አድማ ብተና ፖሊስ መጣ። ከዛም ታጣቂዎቹ መኪኖቹን አስቆሟቸው ቀረጥ ከፍለውን የሚያልፉት ሲሉ ነገሯቸው። ፖሊሶቹም ወርደው ወደ ታጣቂዎቹም የታጀበ ተሽከርካሪማ አይከፍልም በማለት መልስ ሰጡ። ታጣቂዎቹ መልሰው እና ጫካ ያለው ታጣቂ ምን ሊበላልህ ነው ብለው መለሱ። በዚህ ጭቅጭቅ ተነሳ። በጭቅጭቁ መሃል አንድ ታጣቂ ይመታል። ወዲያውኑ ሁኔታው ተቀያየረም። ከጫካ በርካታ ቁጥር ያላቸው ታጣቂዎች እየተኮሱ ወጡ። ፖሊሶችና ታጣቂዎች ሲጨቃጨቁ ከመኪናቸው ወርደው ጭቅጭቁን ከበው ሲሰሙ የነበሩ አሽከርካሪዎች በሙሉ ተገድለዋል። በኋላም ታጣቂዎቹ በየመኪናው የነበሩ ሾፌሮችንና ተሳፋሪዎችን ሳይቀር ነው እየዞሩ የገደሉት። በአጠቃላይ ከ20 በላይ ሾፌሮችና ንጹሐን ተገድለዋል። አስከሬናቸውም ትላንት ነው የተነሳው። የጎንደር መተማ መንገድ ከትላንት በስቲያ ጀምሮ ተዘግቷል። እኔም ትላንት በአብድራፊ ዞሬ ነው ወደ ጎንደር የገባሁት ብሏል። ጭኑ ላይ በሁለት ጥይት ተመጥቶ በመተማ ሆስፒታል እየታከመ ያለ አንድ የአይሱዚ ረዳት መሆኑን ለቲግቫ ኢትዮጵያ የተናገረው የአይነማኝ ደግሞ ወደ መተማ በእጀባ እየተጓዘን እያለን ነበር ተኩሱ የተጀመረው። እኔና ሾፌሩ መኪና ውስጥ ተቀምጠን እያለ አንድ ታጣቂ መጥቶ ሾፌሩን ገደለ እና እኔን ሁለት ጊዜ ጭን ላይ ተኩሶ አቁሰለኝ። ይህ የሆነው ከ10 ሰዓት ተኩል እስከ 11 ሰዓት ነው። ታጣቂዎቹ የሚፈልጉትን ከገደሉ በኋላ ሄዱ። ብዙ ቆይቶ መከላከያ መጣ። የመጣውም ከምሽቱ ሁለት ሰዓት ተኩል አካባቢ ነበር። እኔንም አነስተው ወደ ሆስፒታል የላኩኝ በዚህ ሰዓት ነው። ከአስር ሰዓት ተኩል እስከ ምሽቱ ሁለት ሰዓት ተኩል ድረስ ከጓደኛዬ የአስከሬን ጋር መኪና ውስጥ ነበር የነበርኩት። ትናንት 18 አስከሬን ተነስቶ ወደ መተማ መጥቷል። ከእነዚህ ውስጥ አብዛኛዎቹ የማውቃቸው ሾፌሮች ናቸው ብሏል። ሌላው በአንድ ሚኒባስ ውስጥ ተሳፍሮ ሲጓዝ የነበረና አሁን ቆስሎ መተማ ሆስፒታል የሚገኝ ተሳፋሪ ደግሞ ተኩሱ ሲበዛ ወርደን በአንድ የጭነት መኪና ጎማ ስርተኛል እንደገና ተነስተን እየሮጥን እያለን እግሬ ላይ በጥይት ተመትቼ ወደቅኩ ብሏል። በመተማ ሆስፒታል የሚሰራ አንድ ስሙን መግለጽ ያልፈለገ የሕክምና ባለሙያ ትናንት የሶስት ሾፌር አስከሬን በሆስፒታሉ ቅጥር ግቢ መመልከት ሆነና ቆስለው የመጡ ሰዎች በሆስፒታሉ ውስጥ ማከሙን ነግሮናል። ይህ ሰው የሕክምና ባለሙያ ቆስለው የገቡ ሰዎች ነግረውኛል ያለውን መረጃ ለቲግቫ ኢትዮጵያ ሲገልጽ እርስ በራሳቸው ስለሚተዋወቁም ሲነጋገሩና ሲደዋወሉ ነበር። ከዚህ ተነስተው ሀያ አንድ ሾፌሮች ብቻ ሞተዋል ብለው ነግረውኛል ብሏል። በአብዛኛዎቹ ሟቾች አስከሬን ወደ ሆስፒታል አልመጣም ሲልም አክሏል። ሌላው ተኩስ ከመጀመሩ በፊት በሶስት ኬላዎች ላይ ስድስት ሺህ ብር ቀረጥ ከፍሎ ያለፈው ሌላው አሽከርካሪ ሲናገር ምንም እንኳን መንገዱ አለማቀፍ ቢሆንም ትኩረት ያልተሰጠው ሽፍታ እንደ ልቡ የሚፈነጭበት መንገድ ነው ይላል። በዚህ መስመር በሆነ በዚህ መስመር በሆና በግንትና መቃ የሚባሉ ቦታዎች ላይ ሶስት ኬላዎች አሉ። እንደ ህጋዊ ተቆጥረው ነው ገንዘብ የሚሰበስቡት። ሁለት ዓመትም እየተጠጋቸው ነው ብሏል። መቃ ላይ ታጣቂዎች ምንም ነገር የሚፈሩ አይደሉም። እንዴት የመንግስት ጸጥታ ኃይል አጅቦ የሚያልፍን ተሽከርካሪ ቀረጥ ክፈል ይላሉ? ከዛም አልፈው ይከራከራሉ፣ ጸጥታ ኃይል ላይም ይተኩሳሉ። ሽፍታ ይህን ያህል ድፍረት ከየት አመጣ ከጀርባቸው እነማን ቢኖሩ ነው ሲል ጠይቋል። በጥቃቱ ዙሪያ እስካሁን ድረስ ከመንግስትም ሆነ ከሌላ ሶስተኛው ወገን የተባለ ነገር የለም። ይህ በእንዲህ እንዳለ ኢትዮጵያ ከባድ መኪና አሽከርካሪዎች ማህበር አማራ ክልል ከጎንደር መተማ በሚገኘው መንገድ ሾፌሮች በታጣቂዎች መገደላቸውን አሽከርካሪዎችን ጉዳይ በቅርበት የሚከታተል አንድ አካልም ከጎንደር መተማ ባለው መንገድ ሰኔ 16 ቀን 2017 ዓ.ም ወደ 21 ሾፌሮች በታጣቂዎች ተገድለዋል ብለዋል። የሟቾቹ ቁጥር ከዚህ ሊያሻቅብ እንደሚችል ለጊዜ የደረሰው መረጃ ይህ እንደሆነ የተገደሉት ከጅቡቲ ማዳበሪያ ጭነው የመጡና ሌሎች አሽከርካሪዎች መሆናቸውን ጉዳዩን በተጨማሪ አጣርቶ እንደሚገልጽ ጠቁሟል። ሰኔ 13 ቀን 2017 ዓ ም አሁን ግድያ ተፈጸመ በተባለበት ቦታ አንድ የህዝብ ማመላለሻ ተሽከርካሪ በታጣቂዎች መቃጠሉንም ገልጿል። ይህን ያህል ሰው እየተገደለ ጉዳዩ ትኩረት የማይሰጠው ለምንድን እኛ ዜጋ አይደለንም ወይ? ከ1500 ኪሎ ሜትር በላይ ማዳበሪያ ጭኖ የመጣን ሾፌር እለል ብሎ ይቀበሉታል እንጂ እንዴት ይገደላል ሲል ይኸው የአሽከርካሪዎችን ጉዳይ የሚከታተለው አካል በሐዘን ጠይቋል። ደረሰ የተባለውን ጥቃት በተመለከተ ተጨማሪ ማብራሪያ የጠየቅ ነው። የኢትዮጵያ ከባድ መኪና አሽከርካሪዎች ማህበር በበኩሉ ከጎንደር መተማ ባለው መንገድ ቁጥራቸው በውል ያልታወቀ አሽከርካሪዎች መገደላቸውን ሰማሁ ብሎናል ሲል ቲግባ ኢትዮጵያ ዘግቧል። ማህበሩ በሰጠን ቃል የተገደሉ ሾፌሮች እንዳሉ ሰምቻለሁ። ሁኔታው በጣም አስቸግሮናል፣ ፈታኝም ሆኖብናል። ምን እንደምናደርግ ግራ ገብቶናል። በጣም ከፍተኛ ችግር ነው ያጋጠመን በደቡብ ጎንደር፣ በአጠቃላይ በጎንደር መስመር ገልጿል። በተያያዘ ዜና በድሬዷ መስመር በወርደዴ የተብሎ በሚጠራ አካባቢ ሰኔ 17 ቀን 2017 ዓ ም ምሽቱን አንድ አሽከርካሪ በታጣቂዎች ታግቶ እንደተወሰደ ያለበትም እንዳልታወቀ ማህበሩ ተናግሯል። በተለይም የጸጥታ የኬላ የመንገድ ችግሮች ዘርፉን በእጅጉ እንደፈተኑ ለመንግስት አካላትም እንዳሳወቀ ማህበሩ አክሎ ገልጧል። ኤርትራ የኢትዮጵያ መንግስት ለጦርነት አጀንዳው ድጋፍ ለማሰባሰብ የከፈተውን ዲፕሎማሲያዊ ዘመቻ አጠናቅሮብኛል ስትል ከሰሰች። ኢትዮጵያ መንግስት ባለፉት ቀናት ኤርትራን የሚከሱ ደብዳቤዎችን ወደ የተባበሩት መንግስታት ድርጅት ዋና ጸሐፊ እና የሀገራት መሪዎች ልኳል በማለት የወቀሰው ትናንት ሐሙስ ሰኔ 19 ቀን 2017 ዓ ም ነው በማስታወቂያ ሚኒስቴሩ በኩል ባወጣው መግለጫ የዲፕሎማሲ ዘመቻው ረጅም ጊዜ ሲብላላ ለቆየው የጦርነት አጀንዳው ድጋፍ ማሰባሰብን አላማ ያደረገ ነው በማለት ክሱ የተስተዋለበት መግለጫው እውነታው ግን የኢትዮጵያ ገዢ ፓርቲ ብልጽግና የኤርትራ ወደቦችን በተቻለ መጠን በሕጋዊ መንገድ አስፈላጊ ከሆነም በወታደራዊ መንገድ ለመውሰድ በሚል ላለፉት ሁለት ዓመታት በግድ የለሽነት አላስፈላጊ መግለጫዎችና ተንኳሽ ጦር ሰበቃ ውስጥ እየገባ ነው ብሏል። የኢትዮጵያ መንግስት የጦር መሳሪያዎች ገዢ ላይ ተሰማርቷል ያለው መግለጫ ከመክሰስና ከመወንጀል ባለፈ ምን አይነት መሳሪያዎች እንደሆኑና ከየት ሀገር እንደተገዙ ስም ጠቅሶ ያለው ነገር የለም። የኤርትራው ፕሬዚደንት ኢሳያስ አፈወርቂ ባለፈው ግንቦት በተከበረው የሀገሪቱ 34ተኛ የነፃነት በዓል ላይ ያደረጉት ንግግር በኢትዮጵያ መንግስትና ና በገዢው ብልጽግና ፓርቲ ላይ በግልጽ ውንጀላዎችን አቅርበው ነበር። ኢሳያስ የኢትዮጵያ መንግስት የውሃ ጉዳይ፣ አባይና ቀይ ባህር የባህር በር ማግኘት፣ የኦሮሞ ህዝብን የማይወክል የኦሮሞ ማስተሳሰብ፣ የኮሽና የሴም ግጭት፣ የአፋር ህዝብና መሬትን ለዚህ አጀንዳ መጠቀም የጦርነት ቅስቀሳ እያደረገ ነው ሲሉ ተደምጠዋል። ፕሬዚደንቱ በዚህ ንግግራቸው በተለይም የኦሮሞ ማስተሳሰብ በሚል ያነሱት ውንጀላ በተለያዩ ሀገራት የሚገኙ የኦሮሞ ምሁራንን ጨምሮ ከተለያዩ አካላት ጠንካራ ምላሽ አስከትሎ ነበር። በዚያው ሰሞን ከመንግስት መገናኛ ብዙሀን ጋር ቃለ መጠይቅ ያደረጉት የመከላከያ ሚኒስትሯ አይሻ መሐመድ በዚህ ልክ ስለ ኢትዮጵያ ለመናገር ሙከራ ማድረጋቸው የተለመደ የእነርሱ ባህሪ እንደሆነ እናውቃለን ብለዋል። በግንቦት መጨረሻ በተወካዮች ምክር ቤት ቀርቦ የነበሩት የውጭ ጉዳይ ሚኒስትር መንስ ዶክተር ጌዲዮን የኢትዮጵያ መንግስት ከኤርትራ መንግስት ጋር የቃላት ጦርነት ውስጥ አልገባም ሲሉ ተደምጠዋል። ትንኮሳ ቢኖርም አንዳንዴ ወደ ሰፊነት፣ አንዳንዴ ሰምቶ እንዳልሰማ፣ አንዳንዱን ደግሞ በራሱ በዲፕሎማቲክ ቻናል ለመመለስ ጥረት እናደርጋለን እንጂ የቃላት ጦርነት ውስጥ አልገባንም የምንገባም አይመስለኝም በማለት ተናግረዋል። ከ2010 ስምምነት በኋላ ተከፍተው በድጋሚ የተዘጉ በትግራይ ክልል በኩል ያሉት የዛላምበሳና የራማ ድንበር መስመሮች ባለፉት ሳምንታት ተከፍተዋል። ድንበሮች የተከፈቱት ከሁለቱም መንግስታት ይፋዊ ድጋፍ ሳይደረግ በአካባቢው የማህበራዊ አንቂዎችና የማህበረሰብ ተወካዮች ደን በሚሉ ወገኖች አነሳሽነት ነው የተባለ ሲሆን የትግራይ ክልል መንግስትና የኤርትራ ባለስልጣናትም ይሁንታ እንደሰጡ ተገልጿል። ዘገባው የቢቢሲ ነው። የአእምሮ ቀለብ ለመስፈር ፍላጎቱ ያለው በሙሉ ጠሪ አክባሪ ጠርቶታል። የክቡር ደጃዝማች ከበረ ተሰማ ነበረ እንዳይረሳ ከታሪክ ማስታወሻ ባሻገር የሚል ርዕስ የተሰጠው መጽሐፍ ከሀምሳ ሁለት ዓመታት በኋላ እነሆ ለአንባቢያን ሊቀርብ መሆኑ ተሰምቷል። ደራሲው ከዚህ በፊት በብዙ አንባቢያንና የታሪክ ተመራማሪዎች ዘንድ ተወዳጅ በነበረው የታሪክ ማስታወሻ በተሰኘው መጽሐፋቸው ይታወሳሉ። በአዲሱ መጽሐፋቸው ደራሲው በህይወት ስጋ እያሉ ባለፉባቸው ፖለቲካዊና አስተዳደራዊ ሁነቶች ውስጥ የአይንማኝ የነበሩባቸውን ጉዳዮች ጨምሮ ስለ አፄ ምኒልክ ዘመነ መንግስት የአስተዳደር ዘይቤዎችና ልምዶች፣ ስለ ልጅ እያሱ ምኒልክ አነሳስና ፍጻሜ፣ ስለ አፄ ኃይለ ሥላሴ የንግስና ክብረ በዓል ስርዓትና በ1953 ዓ ም ተሞክሮ ስለከሸፈው መፈንቅለ መንግስት ያዩትን የነበሩበትንና የታዘቡትን ለአንባቢያን አቅርበዋል። የመጽሐፉ የመረቃት ስነ በብሔራዊ በህራይ ቤተ በተምዛግብ ታገልግሎት ወመዘክር በብላቴን ጌታ አክሩ ስላሴ አዳራሽ ቅዳሜ ሰኔ 21 ቀን 2017 ዓ.ም ተብሎ ከጠዋቱ 4 ሰዓት ጀምሮ ይካሄዳል። በዚህ ወቅት በመጽሐፉ አርቶስ ላይ በቀጥታ የተሳተፉት ፕሮፌሰር ሽፈራው በቀለና ዶክተር የራስ ወርቅ አድማሴ ግንዛቤያቸውን ያቀርባል። በፕሮግራሙ ላይ ጥሪ የተደረገላቸው እንግዶች የደራሲ ቤተሰቦችና ወዳጆች የሚታደሙ ሲሆን ጥያቄዎች እና አስተያየቶች ቀርበው አጠር ያለ ውይይት ይደረጋል። መጽሐፉ በዕለቱ ቅዳሜ ሰኔ 21 ቀን 2017 ዓም ለገበያ የሚውል ሲሆን በሁሉም የመጽሐፍት መደብሮች እንደሚገኝና ዋና አከፋፋዮችም መጽሐፉን ለማግኘት የሚሹ በ0911276161 መደወል ይችላሉ መባሉን ሞርስ ሰምቷል። የተወደዳችሁ ቤተሰቦቻችን በሞርስ ኮሚኒኬሽን ተዘጋጅተው በሳምንት ሶስት ቀን ወደ እናንተ የሚደርሰው የሞርስ ዜና እንደቀጠለ ነው። በስልክ ቁጥር 0911 698322 ደውሉልን ወይም በኢሜል አድራሻ ጆን 8465 አት ጂሜል ዶት ኮም ላይ የሀሳብ አስተያየታችሁን ልታደርሱም ትችላላችሁ። እናንተ ላይክ፣ ሰብስክራይብ፣ ሼር በማድረግ ስራዎቻችን ብዙዎች ዘንድ እንዲደርስ የበኩላችሁን አስተዋጽኦ አድርጉ። ወዳውቹ ዜና አልፋል ነው። እንግሊዝ ለሶማሌ ላንድ የሀገርነት እውቅና የመስጠት ሞራላዊና ታሪካዊ ግዴታ አለባት ሲሉ የእንግሊዝ የፓርላማ አባልና የኤፒፒጂ ሰብሳቢ ሰርጋቪ ዊሊያምሰን መናገራቸው ተሰማ። ሶማሌ ላንድ ከእንግሊዝ ቅኝ ግዛት ተላቃ ነፃ ሀገር መሆኗ የታወጀበት 65ኛ ዓመት ተከብሯል። በአንድ ቀን ብቻ ከእንግሊዝ፣ አሜሪካ፣ እስራኤል እና ፈረንሳይን ጨምሮ 35 ሀገራት የደስታ መግለጫ ልከውላት ነበር። የኤሮፓ አቆጣጠር ጁን 26969 ነጻ ሀገር የሆነችው ሶማሌላንድ ለአምስት ተከታታይ ቀናት ነጻ ሀገር ሆና ከቆየች በኋላ ጁላይ 1969 ከጣሊያን ቅኝ ግዛት ነጻ ከሆነችው የጣሊያን ሶማሊያ ጋር በመዋሃድ የሶማሊ ሪፐብሊክን በመመስረት ሀገርነቷን ቀሪ አድርገው ነበር። ከረዥም የእርስ በርስ ጦርነት በኋላ በድጋሚ እንደ አውሮፓ አቆጣጠር ሜ 18991 ነፃነቷን በማወጅ ሀገራት አስቀድመውኑ እንደ አውሮፓ አቆጣጠር ጁን 26 1960 የሰጧትን እውቅና ዳግም እንዲሰጧት ደጅ በመጥናፍ ላይ ትገኛለች። ታይዋንን ከመሰሉ ዓለም አቀፍ እውቅና ከሌላቸው ሀገራት ውጭ እስካሁን ለሶማሊላንድ ይፋዊ ሀገርነት እውቅና የሰጣት ሀገር ባይኖርም ከብዙ ሀገራት ጋር በመስራት ትገኛለች። በቀድሞው የእንግሊዝ መከላከያ ሚኒስትር ሰር ጋቪን ዊሊያምሰን ሰብሳቢነት የሚመራውና ተጽዕኖ ፈጣሪ ግለሰቦችን ጨምሮ የሁሉም የፖለቲካ ፓርቲ ተመራጭ የፓርላማ አባላትን ያካተተው ኤፒፒጂ በሶማሊላንድ የሀገርነት እውቅና ዙሪያ ሰፊ ምክክር ያደረገ ሲሆን ግጭት በበዛበት የአፍሪካ ቀንድ የምዕራባውያን እሴት የሆነውን የዲሞክራሲ ባህል በመዘርጋት ላይ ላለችው፣ ወሳኝ የንግድ መተላለፊያ በሆነው የቀይ ባህር ቀጣና ስትራቴጂካዊ ቦታ ለያዘችው፣ በቀጣይ ጊዜ ለእንግሊዝ ከፍተኛ የንግድ መዳረሻ የመሆን እምቅ አቅም ላላት ሶማሊላንድ እንግሊዝ የሀገርነት እውቅና የመስጠት ሞራላዊ እና ታሪካዊ ግዴታ አለባት ሲሉ ሰርጋቢ ሚሊያም ጽናበክረው አሳስበዋል። ከ65 ዓመት በፊት ሶማሌላንድ እውቅና አግኝታ ከነበረበት ቀን ጋር ተገጣጥሞ ከነበረው የእንግሊዝ ፓርላማ መደበኛ ጉባኤ ሶማሌላንድን በተመለከተ የእውቅና ፍሮ በተመለከተ ሰፊ ሀተታ ያዳምጣል ተብሎ የተጠበቀ ቢሆንም ይህ ዘገባ እስከተጠናቀረበት ጊዜ ድረስ ኦፊሲያላዊ የሆነ ሁኔታ የተገለጸ ምንም ነገር የለም። የአውስትራሊያው ጠቅላይ ሚኒስትር መንግስታቸው ለኔቶ መከላከያ ጦር ወጪ ይልቅ ለሀገራቸው ብሔራዊ ጥቅምና መከላከያ ቅድሚያ እንደሚሰጡ ገለጹ። የአውስትራሊያው ጠቅላይ ሚኒስትር አንቶኒ አልባኔስ ይህንን ያሉት አውስትራሊያ ለኔቶ ጦር የምታዋጣውን ገንዘብ ከፍ እንድታደርግ ከአሜሪካ ጫና እየተደረገባት እንደሆነ ከገለጹ በኋላ ነው። ጠቅላይ ሚኒስትሩ እንዳሉት አውስትራሊያ ለራሷ ብሔራዊ ጥቅምና መከላከያ ጦሯ ቅድሚያ እንደምትሰጥ ከገለጹ በኋላ ለረጅም ጊዜ እቅድና ስራዎች 57 ቢሊዮን ዶላር፣ ለአጭር ጊዜ ስራዎች ደግሞ 10 ቢሊዮን ዶላር በበጀታቸው ላይ መጨመራቸውን ገልጸዋል። ሆኖም ኔቶ ብዙ ክፍሎቹን ለማሳደግ ባወጣው እቅድ መሰረት የኔቶ አባል ሀገራቱ ለጦሩ የሚያዋጡትን የገንዘብ መጠን ጨምረዋል። ምንም እንኳን አውስትራሊያ በይፋ የኔቶ አባል ባትሆንም ከኔቶ አባል ሀገራት ጋር ግን በጋራ ትሰራለች። እናም ለኔቶ የምታደርገው ድጋፍ እንዲጨምር ከአሜሪካ እየደረሰባት ላለው ጫናት ጠቅላይ ሚኒስትር አንቶኒ አልባኔዝ ሀገሪቱ ለራሷ ጉዳዮች ቅድሚያ ትሰጣለች ብለዋል። ስፔንም አዲሱን የገንዘብ መዋጮ በመቃወም አልተቀበለችም። በዚህ ዶናልድ ትራምፕ ሀገሪቱን በቀረጥ እንደሚቀጧት ገልጸዋል ሲል አናዶሉ ዘግቧል። የተወደዳቸው የሞርስ ኮሚኒኬሽን ቤተሰቦች ላይክ፣ ሰብስክራይብ፣ ሼር በማድረግ ሌሎች ቤተሰብ እንድናፈራ ስላደረጋችሁም እናመሰግናለን። አርዕስተ ዜናውን በድጋሚ ላስታውሳችሁ፣ የጸጥታ ኃይል ላይ የሚተኩስ ሽፍታ ከጀርባው እነማን ቢኖሩ ነው? ያስባለው ግድያ ተፈጽሞ ከሃያ አንድ በላይ ሾፌሮች መገደላቸው የውሃት ታጣቂ በአራት አቅጣጫ እየተዘጋጀ መሆኑ የትግራይ ሕዝብ አሁን የሕልውና አደጋ የተጋረጠበት ሆኗል ሲሉ ጌታቸው ረዳ መናገራቸው። ኤርትራ ወደቦች በወታደራዊ መንገድ ለመውሰድ ታስቧል ስትል ኢትዮጵያን መክሰሷ። እንግሊዝ ለሶማሌላንድ የሀገርነት እውቅና የመስጠት ሞራላዊና ታሪካዊ ግዴታ አለባት መባሉ። ለኔቶ የገንዘብ መዋጮ ያላደረገ በቀረጥ ይቀጣል ሲሉ ትራምፕ ማስፈራራታቸውን የተመለከተ መረጃ ወደ እናንተ አደረስን። ከዜናው ጋር እዩ አብደመቀ አብሬያችሁ ነበርኩ። በሞርስ ኮሚኒኬሽን ተዘጋጅቶ በሳምንት ሶስት ቀን ወደ እናንተ ከሚደርሰው የዜና መርሃ ግብር የሰኞ ሰኔ 20 ቀን 2017 የሞርስ ዜና የእስካሁን ነበር። በስልክ ቁጥር 911698322 6982 ብትደውሉልን ወይም በኢሜል አድራሻ ጆን 8465 አት ጂሜል ዶት ኮም ላይ ሀሳብ አስተያየታችሁ ልታደርሱን ትችላላችሁ። በቀጣይ የሞርስ ዜና እስከምንገናኝ ደስ ጤና ያስጥልኝ።